በእሳት ነበልባል ውስጥ እንደ ወርቅ የተፈተነች ሀገር፣ ልጆቿ በግፍ ሲረግፉ፣ መቅደሷ ሲደፈር፣ ከዝምታው መጋረጃ ጀርባ የአሻፈረኝ ድምፅ እንዳስተጋባ ብነግራችሁ ምን ትላላችሁ? ያቺ የማትበገር ቃል ከየትኛው የልብ ጥልቀት፣ ከየትኛውስ የእምነት ጫፍ ፈለቀች? የወራሪን ሰይፍ፣ ያምባ ገነንን ትእዛዝ በደረቱ ሊመክት አንድ ሰው እንዴት ቻለ? ዛሬ እይታችንን ወደ አንድ የመከራ ዘመን እንመልሳለን። ኢትዮጵያ በባዕድ እግር ስትረገጥ፣ ጠላት የንጹሃንን ደም ሲያፈስ፣ የቅድስና ስፍራን ሲያረክስ የነበረበት ዘመን። በዚያ የጭንቅ ሰዓት ብዙዎች በፍርሃት ሲዋጡ፣ አንድ ብርሃን ግን ደምቆ ወጣ። ያ መነኩሴ፣ ያ የዕውቀት አባት፣ ያ የእምነት ምሰሶ! እንዴት ከጸሎቱ ተነሥቶ የሀገር ፍቅር ሰይፍን ታጠቀ? እናት ቤተ ክርስቲያኑ ስትደፈር ምእመኑ ሲጨፈጨፍ ዝም አልልም ያለው ይህ አባት ማን ነው? በጠላት የፍርድ ሸንጎ ፊት ሞትን በዐይኑ እያየ ሀገሬንና እምነቴን አልክድም ብሎ የመሰከረው ጀግና። ታሪኩ የጥንካሬ የሀገር ፍቅር የማያወላውል እምነት ምስክር ነው። አብራችሁን ቆዩ። የሰማዕቱን የአቡነ ጴጥሮስን ልብ የሚነካ ተጋድሎ ከጅምሩ እስከ ፍጻሜው! እንዘክራለን። አገራችን ኢትዮጵያ የጀግኖችም የባንዶችም ሀገር ናት። ጥቂቶች ሊገድሏት ቢጥሩም አያሌ ወገኖቿ ግን ሞተዋ ኑረዋታል። ይህ እንዲሆን ዋጋ ከከፈሉ ሰማዕታት አንዱ አቡነ ጴጥሮስ ናቸው። አቡነ ጴጥሮስ የተወለዱት በ1875 ዓመተ ምሕረት በሰሜን ሸዋ በሰላሌ አውራጃ በፍቼ ከተማ ነው። ወላጆቻቸው ገና በልጅነታቸው ነበር በደብረ ሊባኖስ ለሚኖሩ ባህታዊ ተድላ ለሚባሉ ሰው አደራ የሰጧቸው። የዓለምን ሁከትና ግርግር ገና በቅጡ ያላየው ያ ትንሽ ሕፃን በማይታይ እጅ እየተመራ ወደ ታላቅ መንፈሳዊ ተጋድሎና የእውቀት ጎዳና የመጀመሪያ እርምጃውን ጀመረ። በቅዱሳን ጸሎትና በዕጣን መዓዛ በታጀበው በዚያ ጸጥታ የሰፈነበት መንፈሳዊ ከባቢ የማህተመ ወልድ ሕያው አእምሮ ዕውቀትን በጽኑ ጥማት ይመጥ ጀመር። የፊደልን ጥበብ፣ የቃላትን ኃይል፣ የዜማን ረቂቅ ስልት ሁሉንም በሚያስደንቅ ፍጥነትና ብቃት አጠናቀቀ። እኩዮቹ በልጅነት ጨዋታ ጊዜያቸውን ሲያሳልፉ፣ እርሱ ግን በመጽሐፍት ዓለም ውስጥ ጠልቆ ከጥንት አባቶቹ ጋር ይነጋገር ነበር። ገና የልጅነት ጊዜውን በወጉ ሳያጠናቅቅ ወደ ሶስተኛው የትምህርት ማዕረግ ወደ ቅኔ ምስጢራዊ ዓለም በድፍረት ተሸጋገረ። በዚያም ልክ እንደ ተራበ ንስር የቅኔን ጥልቅ ሰማይ ማሰስ ቀጠለ። በአጭር ጊዜ ሙሉ ቤት ተቀኝቶ የአስተማሪዎቹን ልብ በአድናቆትና በግርምት ሞላው። ነገር ግን የዕውቀት ጥሙ በዚህ ብቻ የሚረካ አልነበረም። የቅኔው ጥልቅ ውቅያኖስ የበለጠ እንዲዋኝ የበለጠ እንዲመረምር ይገፋፋው ጀመር። ወደ ጎጃም ተጉዞ በዝነኛው ዋሸራ የቅኔ ማዕከል ከታላላቅ የቅኔ ሊቃውንት እግር ስር በትህትና ተቀምጦ የመምህርነት ማዕረግ የሚያሰጠውን ረቂቅ ጥበብ ተማረ። በሚገባም ማስመስክሮ ወደ መጣበት ተመለሰ። አእምሮ በቅኔ ጦር የተሳለ፣ አንደበቱ በመንፈሳዊ ቃላት የታሸ፣ መንፈሱ በዜማ ቅኝት የደመቀ ሆነ። የእውቀት ጉዞውን ቀጥሎም ወደ ወሎ ምድር አቀና። በቦሩ ሜዳ በስመጥሩ መምህር አካለ ወልድ ፊት በትሕትና ተንበርክኮ የመጻሕፍትን ጥልቅ ምስጢር፣ የትርጓሜን መንገድ ለመቅሰም ራሱን አዘጋጀ። የብሉያትን የአዲሳትንና የሊቃውንትን ትርጓሜ ተማረ። እያንዳንዱ ቃል፣ እያንዳንዱ ሐረግ በልቦናው ላይ እንደማይፋቅ የብራና ጽሑፍ ተቀረጸ። የእምነትን የማይናወጥ መሠረት፣ የሕይወትን እውነተኛ ትርጉም፣ የመንፈስን ከፍታና ነጻነት በእርጋታ አጣጣመ። የብዙዎች ዓይን በእንቅልፍ ሲሸነፍ የእርሱ የዕውቀት ችቦ ግን ይበልጥ ደምቆ ይነጋ ጀመር። ከጥንት አባቶች ጥበብ ጋር ሲወያይ፣ ከቅዱሳት መጻሕፍት ጋር ሲሟገት ያድራል። የሰበሰበውን ውድ ዕውቀት ለራሱ ብቻ ላለማዋሉ የምስካበ ቅዱሳን ገዳም ምስክር ነው። በዚያ ለዘጠኝ ዓመታት ወንበር ዘርግቶ ቅኔና መጻሕፍትን ለብዙ ተማሪዎቹ መገበ። የተጠሙትን አርክቷል። የተራቡትን አጥግቧል። መንገድ የጠፋባቸውን ወደ እውነት መርቷል ድምፁ በእውነት የተሞላ ትምህርቱ ህይወትን የሚለውጥ ነበር በ1909 ዓመተ ምህረት ያሳደገችውና ዕውቀት የለገሰችው ደብረ ሊባኖስ ገዳም ዳግም ልጇን ጠራችው በዚያም የዓለምን ከንቱ ክብር ንቆ ሙሉ ልቡን ለፈጣሪው ሰጥቶ ሥርዓተ ምንኩስናን ፈጸመ ስሙም ጴጥሮስ ተባለ ዓለት ማለት ነው ያ ትንሽ ልጅ ያ የቅኔው ሊቅ ያ የመጻሕፍቱ አዋቂ ለተለየና ለከባድ ተልእኮ፣ ለታላቅና ለመራራ ተጋድሎ ራሱን እያዘጋጀ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የራሷን ጳጳሳት መሾም ሳትችል 1700 ዓመታት አለፉ። ቤተክርስቲያኗ የልጇን እንክብካቤ እንደተነፈገች እናት በዝምታ መከራዋን ስትታገስ ከርማለች። ከራሷ አፈር የበቀሉትን ቋንቋን የሚናገሩትን የህዝቧን የልብ ትርታ የሚሰሙትን ልጆቿን ለጵጵስና ማዕረግ ለማብቃት ስትጓጓ ዘመናትን ተሻግራለች ግን ሁሉም ነገር የራሱ የሆነ ጊዜ አለው የተንኮል ሰንሰለትም ቢሆን አንድ ቀን ይበጠሳል ከብዙ እልህ አስጨራሽና መራራ ትግል በኋላ በ1921 ዓ.ም. አምስት ኢትዮጵያውያን መነኮሳት ወደ ጥንታዊቷ እስክንድርያ ተጓዙ ጉዟቸው ቀላል አልነበረም ነገር ግን በልባቸው ውስጥ የነበረው የተስፋ እሳትና የተሸከሙት ታላቅ ተልእኮ ሁሉንም ችግር እንዲቋቋሙ ብርታት ሰጣቸው። በእስክንድሪያ የኮፕቲክ ፓትርያርክ ፊት ቀረቡ። የዘመናት ጥያቄ፣ የዘመናት የነጻነት ጥማት በእነዚያ አምስት አባቶች ትከሻ ላይ ተጭኗል። ኢትዮጵያውያኑ መነኮሳት የጵጵስናን የተቀደሰ ማዕረግ ተቀበሉ። የኢትዮጵያ ቤተክርስቲያን የራሷን ልጆች በራሷ ቋንቋ አባታችን ብላ የምትጠራበት፣ የራሷን መንፈሳዊ መርከብ የምትመራበት ቀን መጣ። ያቺ ዕለት በኢትዮጵያ ቤተክርስቲያን ታሪክ ውስጥ በወርቅ ቀለም የተጻፈች ነበረች። የደስታ አምባ በብዙዎች ፊት ላይ ፈሰሰ። የምስጋና ጸሎት ወደ ሰማይ አረገ። ከነዚያ አምስት ከዋክብት መካከል አንዱ አቡነ ጴጥሮስ ነበሩ። በፍቼ የተወለዱት፣ በደብረ ሊባኖስ ዕውቀትን የሰነቁት፣ በቅኔና በመጻሕፍት ጥበብ የተራቀቁት፣ አሁን ደግሞ የጵጵስናን የክብር ልብስ ተጎናጽፈው የወሎና የላስታ አህጉረ ስብከት እረኛ ሆነው ተሾሙ። ይህ አዲስ የጵጵስና ሹመት የኢትዮጵያ ቤተ ክርስቲያን ወደፊት በራሷ ልጆች ሙሉ በሙሉ እንደምትመራ የሚያበስር የንጋት ጮራ ሆነ። ነገር ግን ከዚህ ደስታ በስተጀርባ የጥፋት ጥላ በዝግታ እየተሳበ መጣ። የፋሺስት ኢጣሊያ ጦር ልክ እንደ አንበጣ መንጋ የሀገሪቱን ድንበር ጥሶ ገባ። መዓትና መከራ፣ ሰቆቃና ዋይታ በአንድ ጊዜ በኢትዮጵያ ምድር ላይ ተዥጎደጎደ። የንጹሃን ደም በየሜዳው ፈሰሰ። የእናቶች ለቅሶ ከፍ ብሎ ተሰማ። የአባቶች የጭንቅ ዋይታ በየሸለቁ አስተጋባ። የሕዝቡ ብቸኛ መጠጊያ፣ የእምነቱ ምሰሶ የሆነችው ቅድስት ቤተክርስቲያንም ከዚህ የጥፋት ማዕበል አላመለጠችም። የወራሪው እጅ ቅድስናዋን አረከሰ፣ ንብረቷን ዘረፈ፣ ገዳማቷን አቃጠለ። ቤተ መቅደሶቿ ተደፈሩ፣ ቅዱሳት መጻሕፍት ተቃጠሉ፣ ካህናትና መነኮሳት በግፍ ተገደሉ። ይህ ሁሉ የጭካኔ ድርጊትና ሰቆቃ የአንድን አባት ልብ እንደ እሳት አቃጠለ። ያሳደጋቸው ህዝብ ሲጨፈጨፍ፣ እናት ቤተክርስቲያናቸው ስትደፈር፣ የአቡነ ጴጥሮስ ቆራጥ መንፈስ ይህንን የግፍ ቀንበር ሊሸከም አልቻለም። በልባቸው ውስጥ የነበረው የሀገር ፍቅር እሳትና የእምነት ጽናት ከገዳማቸው አውጥቶ ወደ ጦርነቱ ግንባር መራቸው። ለአንዲት ነፍሱ ለማይሳሳው፣ ለሀገሩ ክብር ሲል ሞትን ለመጋፈጥ ዝግጁ ለሆነው ጀግና አርበኛ የመንፈስ ብርታት፣ የጸሎት ጋሻ፣ የእምነት ሰይፍ ሊሆኑ ተነሱ። ከጀግኖች አርበኞች ጋር በመሆንም ወደ ማይጨው ዘመቱ። በዚያ በመድፍና በቦምብ ጩኸት መካከል፣ በሞት በተከበበው የጦርነት ድባብ ውስጥ አቡነ ጴጥሮስ የአርበኛውን መንፈስ በቃለ ወንጌል አበረቱ። የቆሰሉትን አጽናኑ። ለተሰውት ፍትሃት አደረሱ። በጾምና በጸሎት ሌት ተቀን በመትጋት የተስፋ መቁረጥን መንፈስ፣ የፍርሃትን ጥላ በመንፈሳዊ ተጋድሎ ተዋጉ። ድምጻቸው በጦር ሜዳው እንደ ነጎድጓድ ያስተጋባል። ቃላቸው ተስፋን ያጭር፣ ልብን የሚያበረታ ነበር። ከማይጨው መራራ ሽንፈት በኋላ የአቡነ ጴጥሮስ የትግል መንፈስ አልተሰበረም። ልባቸው በሐዘን ቆስሎ ወደ ደብረ ሊባኖስ ገዳም ተመለሱ። በዚያም በጾምና በጸሎት ለሃገራቸው ምሕረትን ለሕዝባቸው መጽናናትን እንዲልክ ፈጣሪያቸውን ሌት ተቀን ተማጸኑት። ነገር ግን ተጋድሏቸው በዚህ ብቻ አላበቃም። አዲስ አበባን ከጠላት እጅ መልሶ ለመቆጣጠር የራስ ካሳ ልጆች በድብቅ ሲመክሩ አቡነ ጴጥሮስ አብረዋቸው ነበሩ። በምክራቸው እያበረቱ፣ በጸሎታቸው ደገፈዋቸው። በጦርነቱም ከጀግኖቹ ጋር አብረው ተሰልፈው ብርታት ይሰጠዋቸው ነበር። ይሁንና የወራሪው ጦር በቁጥርም በጦር መሳሪያም የበላይ ነበርና የራስ ካሳ ልጆችን ጨምሮ በርካታ አርበኞች ተገደሉ። ሌሎችም ተይዘው ታሰሩ። የተወሰኑትም ወደ ጫካ ሸሹ። በዚህ ሁሉ የሽንፈትና የትርምስ ማዕበል ውስጥ ግን አቡነ ጴጥሮስ አልሸሹም፣ አልተደበቁምም። እንደ ጽኑ አለት፣ እንደማይናወጥ ተራራ በጠላት ፊት ቆሙ። የሞት ጥላ ከፊታቸው እንደ ተጋረደ እያወቁ፣ የመከራዋ ጽዋ እንደምትጠብቃቸው እየተረዱ አልፈሩም። ለሀገራቸው፣ ለህዝባቸው ለቤተ ክርስቲያናቸው ሲሉ ራሳቸውን ለጠላት አሳልፈው ሰጡ። ብዙም ሳይቆይ ያቺ ጽኑ ነፍስ በፋሽስቶች እጅ ወደቀች። የሰማዕትነት መንገድ በፊታቸው በግልጽ ተዘረጋ። የመጨረሻውና ከባዱ የፈተና ሰዓት ቀረበ። የወራሪው ሰንሰለትና የእስር ቤቱ ድቅድቅ ጨለማ የአቡነ ጴጥሮስን ሥጋዊ አካል ሲያስር፣ መንፈሳዊ ብርሃናቸውን ግን ሊጋርድ አልቻለም። ፋሽስቶች እኚህን አባት በእጃቸው ካስገቡ በኋላ ግዳይ እንደ ጣላ አንበሳ በኩራት ተሞሉ። አቡነ ጴጥሮስ በሕዝቡ ዘንድ ያላቸው ተቀባይነት፣ በካህናቱና በአርበኞቹ ዘንድ ያላቸው ክብር ለፋሽስቶቹ የወረራ መንግሥት ትልቅ እንቅፋትና የራስ መታት ሆኗል። ስለዚህ ይህንን ችግር ከስሩ መንቀል ያሻ ነበር ብለው አስበዋል። በመጀመሪያ የማባበያውን መንገድ መረጡ። የፋሽስትን መንግስት ቢቀበሉና የኢጣሊያን ሉዓላዊነት ቢያውጁ የክብር ልብስ፣ የሹመት ማዕረግ፣ የወርቅና የብር ስጦታ እንደሚሰጣቸው ቃል ተገባላቸው። ነገር ግን የአቡነ ጴጥሮስ ልብ ከወርቅና ከብር ከሹመትና ከክብር እጅግ የላቀ እጅግ የከበረም ነበረ። የማባበያው ዘዴ ሲከሽፍ፣ የማስፈራሪያው ናዳ መጣ። የእስር ቤቱ ጨለማ ይበልጥ ጨለመ። የሰንሰለቱ ኪሎ ይበልጥ ከበደ። የሞት ዛቻ፣ የስቃይ ማስፈራሪያ በየዕለቱ ጎደጎድባቸዋል። አቡነ ጴጥሮስ ግን በወጀብ እንደማይናወጥ ግዙፍ መርከብ በእነዚህ ሁሉ ማዕበሎች መካከል ሳይናወጡ ቆሙ። በመጨረሻም በጠላት ወታደሮች ታጅበውና እጃቸው በካቴና ታስሮ በወራሪው የፍርድ ሸንጎ ቀረቡ። የክሱ ዝርዝር ረዥም ነበረ። ሕዝብን በማነሳሳት መንግስትን፣ ባለመቀበል ለአርበኞች በመሰለል ወዘተ በዳኞች ወንበር ላይ የተቀመጡት የፋሽስት ባለስልጣናት ፊታቸው በንቀትና በኩራት ተሞልቷል። ከሳሾቹ የሐሰት ምስክሮችን አቅርበው የተዛባ ማስረጃዎችን አሰምተው የአቡነ ጴጥሮስን ወንጀል ለማረጋገጥ ሞከሩ። ከዳኞቹ አንዱ ድምፁ የድል አድራጊነት ስሜት እየተነበበበት እንዲህ ሲል ጠየቃቸው። ሊቀጳጳሱ አቡነ ቄርሎስ እንኳን የግርማዊ ንጉሳችንን መንግስት ተቀብለዋል፣ ባርከዋል እርሶ የእርሳቸው የበታቸው ነው ሳለ፣ ለምንድነው ይህንን የማያደርጉት? ለምንድነው የንጉሠ ነገሥታችንን ሉዓላዊነት የማይቀበሉት? ለቅጽበት ጸጥታ ሰፈነ። የሁሉም አይን በአቡነ ጴጥሮስ ላይ ተተክሏል። አቡኑ በድፍረትና በማይናወጥ ቆራጥነት እንዲህ ሲሉ መለሱም። አቡነ ቄርሎስ ግብፃዊ ናቸው። ስለ ኢትዮጵያና ስለ ኢትዮጵያውያን የሚገዳቸው የሚያንገበግባቸውም ነገር የለም። እኔ ግን ኢትዮጵያዊ ነኝ። ሥጋዬም ደሜም ከዚህ አፈር የበቀለ ነው። ኃላፊነትም ያለብኝ የቤተ ክርስቲያን አባት ነኝ። ስለዚህ ስለ ሀገሬ መከራ፣ ስለ ቤተ ክርስቲያኔ ውርደት እቆረቆራለሁ። ከዚህ በቀር ለእናንተ ችሎት የማቀርበው ነገር የለኝም። ለፈጣሪ ለህያው እግዚአብሔር ብቻ የምናገረውን እናገራለሁ። እኔን ለመግደል እንደወሰናችሁ፣ የሞት ፍርድ እንደምትበይኑብኝ ጠንቅቄ አውቃለሁ። ስለዚህ በእኔ ላይ የፈለጋችሁትን አድርጉ ግን አንድ ልመና አለኝ፣ ተከታዮቼን፣ የዋሆቹን ምዕመናንን፣ ንጹሃኑን የሀገሬ ልጆች አትንኩ! ይህ ቃል ልክ እንደ ነጎድጓድ በፍርድ ቤቱ ግድግዳዎች ላይ አስተጋባ። የዳኞቹ ፊት በንዴት ቀላ፣ የፋሽስቱ ትዕቢት ተሰበረ። በዛች ቅጽበት አቡነ ጴጥሮስ በሰንሰለት የታሰሩ እስረኛ ሳይሆኑ በዙፋን ላይ የተቀመጡ የሞራልና ልዕልናን የተጎናጸፉ ንጉሥን መሰሉ። የፍርድ ቤቱ ድራማ ወደ ፍጻሜው ተቃረበ። የሞት ፍርዱ የማይቀር እውነታ ሆነ። የአቡነ ጴጥሮስ ፊት ግን በድል አድራጊነት ስሜት እያበራ ነበር። የአቡነ ጴጥሮስ የመጨረሻዋ ምድራዊ ሰዓት ቀረበች። የሀገራቸው በጠላት መወረር፣ የህዝባቸው መገደልና መታሰር፣ የእናት ቤተ ክርስቲያናቸው መደፈርና መርከስ እስከ ሞት ያደረሳቸው እውነተኛ እረኛ። የፋሺስት ወታደሮች በጠመንጃ አጅበው ከእስር ቤቱ ሲያስወጧቸው ፊታቸው ላይ የፍርሃት ጭላንጭል እንኳን አይታይም። ይልቁንም ልዩ ሰማያዊ ሰላምና የመንፈስ እርጋታ፣ የድል አድራጊነት ፈገግታ ተነበበባቸው። ለሚያያቸው ሁሉ ግርምትና አድናቆትን የሚያጭር፣ ለጠላቶቻቸው ግን ቁጣንና ንዴትን የሚያቀጣጥል ነበር። ወደ መገደያው ስፍራ ሲወስዷቸው አንድ ያልተጠበቀ ችግር ተፈጠረ። ጥይቱ አልፎ ሌላ ንጹህ ሰው እንዳይጎዳ ከጀርባቸው የሚሆን ጠንካራ ግንብ አስፈለገ። የወራሪው ወታደሮች በፍጥነት ግንብ ይፈልጉ ጀመር። በመጨረሻም አንድ ግዙፍ ግንብ ያለው መግደያ ቦታ ተገኘ። የመጨረሻው ምዕራፍ ሊዘጋ ጥቂት ደቂቃዎች ብቻ ቀርተዋል። ወደ ተዘጋጀላቸው መገደያ ቦታ እንደደረሱ ከገዳዮቹ ወታደሮች አንዱ ወደ አቡነ ጴጥሮስ ቀርቦ በዝግታ ፊቶን ለመሸፈን ይፈልጋሉን ሲል ጠየቃቸው። የአቡነ ጴጥሮስ መልስ ግን እንደ ዓለት የጸና እንደ ብረት የጠነከረም ነበር። በፈገግታ ወደ ወታደሩ እየተመለከቱ ይህ ያንተ ሥራ ነው ሲሉ መለሱለት። ወንበር ቀረበላቸው። ፊታቸውን ወደ ግንቡ፣ ጀርባቸውን ደግሞ ወደ ተሰበሰበው ሕዝብ አድርገው እንዲቀመጡ ተደረገ። ሕዝቡ በዝምታ በድንጋጤና በሐዘን ተውጦ ትዕይንቱን ይመለከታል። የአንዳንዶች ዓይን በእንባ ተሞልቷል። ነገር ግን ማንም ድምፅ አላወጣም። የፋሽስቱ የጭካኔ አገዛዝ ፍርሃትን በሁሉም ልብ ውስጥ ዘርቶ ነበርና። ከዚያ በኋላ ስምንት የፋሽስት ወታደሮች ከብፁዕነታቸው ጀርባ በሃያ እርምጃ ያህል ርቀት ላይ ተንበርክከው ጠመንጃቸውን ወደ እርሳቸው ደገኑ። ወዲያው የአዛዡ ጨካኝ ድምፅ የጸጥታውን መጋረጃ ገፈፈው፣ ተኩስ! ስምንቱ ጠመንጃዎች በአንድ ጊዜ ተንጣጡ። ስምንት የሞት ጥይቶች ያንን ቅዱስ አካል፣ ያንን የጽናት መንፈስ ለማጥፋት ተተኮሱ። የአቡነ ጴጥሮስ አካል ከወንበሩ ላይ ወደ መሬት ወደቀ። ነገር ግን በሚያስደንቅ ሁኔታ ያ የጽናት መንፈስ ገና አልጠፋም ነበር። ወታደሮቹ በድንጋጤና በግርም ተተዋጡ። መሞታቸውንና ለመሞታቸውን ለማረጋገጥ በአስቸኳይ ዶክተር ተጠራ። ዶክተሩም በፍጥነት ምርመራ ካደረገ በኋላ ብፁዕነታቸው ገና በሕይወት እንዳሉና የልባቸው ትርታን እንዳልቆመ አረጋገጠም። በዚህ ጊዜ ሌላ ወታደር በንዴትና በእብሪት ተሞልቶ ወደ ወደቁት አባት ቀረበ። ሽጉጡን አውጥቶም የአቡኑ ራስ ላይ ሦስት ጥይት ተኮሰ። የአቡነ ጴጥሮስ ምድራዊ ተጋድሎ ተፈጸመ፣ የሰማዕትነት አክሊልንም ተቀዳጁ። ሐምሌ 22 በደም የተጻፈች በሰማዕትነት የታተመች የማትረሳ የሐዘንና የክብር ቀን ሆነች የጥይቱ ድምፅ ከበረደ በኋላ የመግዲያው ስፍራ በድንገት ጸጥ አለ። በዚያ አሰቃቂ ሁኔታ የዚያ አባት ሬሳ ለብዙ ሰዓታት ተዘርሮ አለ የሐምሌ ዝናብ መሬቱን አርሶት አፈሩ ቦክቷል በዚያ መንገድ ላይ የሚያልፉ ሁሉ የዚያን ጀግና ሐዋርያ ሬሳ ላለመርገጥ ሲጠነቀቁና ሲሸማቀቁ ተስተዋለ አንዳንዶች ግን በግዴለሽነት ሲገሰግሱ ጭቃውን በሬሳው ላይ ያፈናጥሩበት ነበር ያንን የተከበረ አካል ከመንገድ ዳር እንኳን ዞር ለማድረግ የፋሽስቶች ፍቃድ ያስፈልጋል። የርህራሄ ምልክት ያሳየ የሞት ፍርድ ይጠብቀዋል። ድንገት ግን አንድ ያልተጠበቀ ነገር ተከሰተ። ለሰዓታት ተዘርሮ የዋለው በጭቃና በደም የተለወሰው የጀግናው ሐዋርያ ሬሳ ከቦታው ታጣ። የፍርድ ቤቱ ዳኛ ይህንን ሲሰማ ተናደደ። የሚቀበርበትን ቦታ እንኳን እርሱ መወሰን ፈልጎ ነበርና። የዳኛው ቁጣ በዚህ ብቻ አላበቃም። ሬሳቸው ተወስዶ የተቀበረበት የቅዱስ ጊዮርጊስ ቤተክርስቲያን ቅጥር ግቢ እንደገና እንዲቆፈርና አስከሬኑ እንዲወጣ ትእዛዝ ሰጠ። የታሪክ ሊቃውንት በመጽሐፍ ላይ ሲከትቡ፣ የቃል ምስክሮች ደግሞ በልብ ጽላት ላይ ትዝታውን ቀርጹታል ከዓመታት በኋላም ቢሆን ያቺ የደም ዕለት፣ ያቺ የግፍ ሰዓት በዓይን እማኞች አእምሮ ውስጥ እንደ ትኩስ ቁስል ሕያው ሆና ትኖራለች። ደራሲና ጋዜጠኛ ጳውሎስ ኞኞ የዚህን ታላቅ ሰማዕት አሟሟት የዓይን እማኝ ከነበሩት ሙሴ ፓይለክ ለመስማት እድሉን አግኝቶ ነበር እንዲህ ይላሉ አቡነ ጴጥሮስ የተገደሉ ዕለት እኔ እዚያው በቅርብ ርቀት ላይ ቆሜ ሁሉንም ነገር በዐይኔ አይቻለሁ የመጨረሻዎቹን የሕይወታቸውን ቅጽበቶች አስታውሳለሁ መጀመሪያ በእርጋታና በጸጥታ በእጃቸው ይዘውት የነበረውን መጽሐፍ ቅዱስ ወደ ከንፈራቸው አስጠግተው ተሳለሙት ፊታቸው ላይ ሰላም ይነበብ ነበር ቀጥለውም የብር መስቀላቸውን አንስተው በዙሪያቸው የተሰበሰበውን ሕዝብ ባረኩ። ከዚያም የኪሳቸውን ሰዓት አውጥተው ለአፍታ ተመለከቱና መልሰው ወደ ኪሳቸው ከተቱት። ይህ ሁሉ ሲሆን አካባቢው በጸጥታ ተውጦ ነበር። ወዲያው የግድያ ትዕዛዝ ተሰጠ። ወታደሮቹ ልክ እንደ አዳኝ በእሩምታ ተኩሰው ገደሏቸው። አስገዳዩ የፋሽስት ኮሎኔል በድል አድራጊነት ስሜትና በንቀት በተሞላ ድምፅ በቦታው የነበረውን ህዝብ አጨብጭቡ ብሎ አዘዘ። እናም በሚያሳዝን ሁኔታ ተጨበጨበ። ሙሴ ፓይላክ ምስክርነታቸውን ሲቀጥሉ የዚያን ቀን ምሽት ከፋሽስቱ ኮሎኔል ጋር ያደረጉትን ያልተጠበቀ ግንኙነት እንዲህ ይተርካሉ። ያን ቀን ማታ ከአስገዳዩ ኮሎኔል ጋር በአጋጣሚ ተገናኝተን ስንጫወት፣ አየህ በዚህ ቄስ መገደል ህዝቡ ምን ያህል እንደተደሰተ አለኝ በፊቱ ላይ የኩራትና የእርካታ ፈገግታ እየታየ እኔም በግርምት እንዴት ስል ጠየቅኩት። አላይህም እንዴ ህዝቡ በደስታ ሲያጨበጭብ ሲል መለሰልኝ። መለሰልኝ የኢትዮጵያን ህዝብ የልብ ትርታ እንዳልተረዳ በግልጽ ያስታውቃል። እኔም በዝግታና በቁጭት ጌታዬ፣ ይህ ሕዝብ ሲናደድም፣ ሲቆጣም፣ ሀዘኑ ቢበዛበትም ያጨበጭባል፣ ተስፋ ሲቆርጥም ያጨበጭባል አልኩት። እንዴት ብሎ በግርምት ሲጠይቀኝ እጄን እያጨበጨብኩ የቁጣና የሐዘን ጭብጨባን ለማሳየት ሞከርኩ። ከዚያም ኮሎኔሉ ትልቅ የጦር ምርኮ እንዳገኘ ሰው በኩራት ተሞልቶ ይህን እይማ አለኝ። ከዚህ በኋላ የሆነው ቢሆን እኔ የማረሳው ማስታወሻ አግኝቻለሁ ብሎ አቡነ ጴጥሮስ ሲገደሉ ይዘውት የነበረውን ያንን በደም የተለወሰ መስቀል፣ የተቦጫጨቀ መጽሐፍ ቅዱስና የኪስ ሰዓታቸውን በኩራት አሳየኝ። ልቤ በሐዘን ተሰበረ። ያንን መጽሐፍ ቅዱስ ስመለከት መሃል ለመሃል በጥይት ተሰንጥቋል። መስቀሉም ልክ በመሐከሉ ላይ የክርስቶስ ሥጋ በተቸነከረበት ቦታ ላይ ጥይት በስቶት ወጥቷል። የኪስ ሰዓታቸውንም ሳይ ጥይት በስቶታል። ይህ የሙሴ ፓይላክ ምስክርነት የፋሽስቱን የጭካኔ ጥግ፣ የአቡነ ጴጥሮስን የሰማዕትነት ክብርና፣ የዚያችን ዕለት የማይፋቅ የሐዘን ጥልቀት በጉልህ የሚያሳይ ሕያው ማስረጃ ነው። የግፍ ጥይት ቅዱስ ሥጋቸውን ቢበሳሳውም የሰማዕትነት ደማቸው መሬት ላይ ቢፈስም፣ የአቡነ ጴጥሮስ የክብር ስም፣ የጀግንነት ተጋድሏቸው ከዘመን ወደ ዘመን እየደመቀና እያበራ ይሄዳል። የፋሽስቱ የጭካኔ እጅ ሊያጠፋው ያልቻለው፣ የታሪክ መዝገብ ሊደብቀው የተሳነው ሕያው መታሰቢያቸው በኢትዮጵያ ሕዝብ ልብ ውስጥ ለዘላለም ታትሞ ይኖራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የኚህን ታላቅና ቅዱስ ሰማዕት አባት ክብርና ተጋድሎ በሚገባ ተመልክቶ የሰማዕትነትን የክብር ማዕረግ በይፋ ሰጥቷቸዋል። በስማቸው ታቦት ተቀርጾ ቤተ ክርስቲያን እንዲታነጽላቸው፣ መታሰቢያቸው ለትውልድ እንዲተላለፍ ወስኗል። ይህ የተቀደሰ ውሳኔም በተወለዱበት በዚያች የጀግኖች መፍለቂያ በሆነችው በሰሜን ሸዋ ሰላሌ የሀገረ ስብከት በፍቼ ከተማ ተግባራዊ ሆኗል። ጉምቱ ባለቅኔ የጸጋዬ ገብረ መድኅን በብዕሩ ሕያው ሐውልት አቁሙላቸዋል በግጥሙ የማይሞት ዜማ የሰማዕትነታቸውን ታላቅነት ለትውልድ አስተላልፏል ቃላቱ የአቡነ ጴጥሮስን የጽናት መንፈስና የሀገር ፍቅር እሳት በሕያውነት ይገልጻል የጥበብ ሰው በብዕሩ የታሪክ ሰው በድርሳኑ ሁሉም ስለ እኚህ ታላቅ ሰማዕት ይመሰክራሉ ይሁንና በድብቅ የተቀበረው ቅዱስ አካላቸው ዛሬም ድረስ የት እንደገባ የትኛው የአፈር ክምር ስር እንደተደበቀ በእርግጠኝነት የሚያውቅ የለም። ደራሲ ፀሐይ መላኩ በአንድ ወቅት በኢቤስ ቴሌቪዥን ለብራና ልጆች ፕሮግራም በሰጠችው ቃለ ምልልስ ይህንን ያልተፈታ ምስጢር በተመለከተ አንድ ፍንጭ ሰጥታለች። የአቡነ ጴጥሮስ አስክሬን ከዓመታት በኋላ ፉሬ አካባቢ መኒሳ በምትባል አንዲት ትንሽ ጉብታ ላይ ስለ መቀበሩ የነገሯት አንድ አባት ስለ መኖራቸው ተናግራለች። ይህ የቃል ምስክርነት የታሪክ አጥኚዎችን ልብ በጉጉት እንዲመታ የምርምር ጥናታቸው እንዲያገረሽ አድርጓል። ምናልባት አንድ ቀን ያ የተደበቀው ምስጢር ይገለጥ ይሆናል። ምናልባት አንድ ቀን ያ ቅዱስ አጽም በክብር ወጥቶ በሚገባው ሥርዓት ያርፍ ይሆናል። ነገር ግን የአቡነ ጴጥሮስ እውነተኛ መቃብር በሕዝባቸው ልብ ውስጥ ነው። እውነተኛ መታሰቢያቸው በሀገራቸው የነጻነት ታሪክ ውስጥ ነው። የሰማዕቱ በረከትና ጽናት በሁላችንም ላይ ይደር። ሰላም፣ እግዚአብሔር አይለየን።